ሁን ልውግድ መለሻ ፋቃቂ ቃሊቲ ክፍለ ከተማ ውስጥ ነው ቃሌቴ ወረዳ ሶስት አባ ሳሙኤል መቶ አርባ ሰፈር የሚባላል ልዩ ስሙ ማለት ነው። እዛ አካባቢ ነው የግል ተበዳ እንግዲህ፣ ረዴት አህበድ ነው ምትባለው በአጋጣሚ ከሱቅ ወጣ ላ ወጥታ ወደ ቤተሰቦቹ አለመሄድ ከሱቋ ሀምሳ ሜትር ያክል እንኳን አልተጓዘችም እነዚህ ግለሰቦች ያጋጥሟታል። ሰቱ ስምንት ሰዓት አካባቢ ቢሆኑ ኮድ መኪናዋ ኮድ ሁለት ቢ ሰማኒያ ስምንት አምስት ዘጠና አምስት ዲዛይን ተሽከካሪ ነው የግለሰቧ ነው። በቀጥታ ጥታ ሀይል የደንብ ልብስ የሚመስል ስለሆነ የለበሱት ያው ተሸጉዳ ትቆማላቸዋለች ወዲያው በክፍት ያደረጉት አንደኛው ይዟት ወደ ውስኛው ደግሞ ተሽከርካሪውን ማሽከርከር ነው የጀመረው ከዛም አምስት መቶ ሺ ብር ትራንስፈር እንድታደርግ ነው የሚጠይቋት ያን የሚያህል ገንዘብ በአካውንቷ እንደሌለ ትገልጽላቸዋለች ከዛ በእጇ ደግሞ ወደ ሰባት ሺ ስምንት መቶ ብር አካባቢ ጥሪ ገንዘብ እንደያዘች ነው እንግዲህ ምርመራ መዝገቡ የሚያስረዳው ከዛ ጎለጎን ደግሞ ሁለት ስልክም አላት እሱን የሚቀበሏታል ማለት ወደዚህ አሁን ወደ አልከው አካባቢ በሚመጡ ሰዓት ላይ ግለሰቧ ራሷን ለማዳን ማለት የተሽከርካሪ መጨናነቅ ስላለ በሩን ከፍተና ለመውረድ ትሞክራለች። በዛ ሰዓት ላይ ይዛታል፣ ትንሽ ትጎተታለች፣ መጨረሻ ላይም ትወርቃለች ማለት ነው። በዚህ ሂደት ውስጥ ግርግር ሲፈጠር በቀጥታ ከትራፊክ ፖሊስ አባሉ ጋር ማለት ሳጅን ፋንታውን አለምነህ ይባላል። ወንጀል ፈጻሚዎቹ ከዚህ ግለሰብ ከዚህ ትራፊክ ፖሊስ አባል ጋር ነው የተገናኙት። የቦሌ ክፍለ ከተማ ትራፊክ ቁጥጥር አባል ሞተረኛ ነው። የጉዞ አቅጣጫቸው ወደ ጃቁርስ አካባቢ ስለሆነ እንዲቆሙ ትዕዛዝ ሰጥቷቸው ነበር። እንግዲህ ግለሰቦቹ ማለት ግለሰቦቹ የፖሊስ ቢሆንም ግን ማስቆም ስላለበት ትዕዛዝ ይሰጣቸዋል። ጭራሽ እንደውም ለመግጨት አድርገው ለመግጨት ወደ እሱ ነበር መሪውን ያዞሩት። ሆኖም እሱ ወደኋላ ከሸሸ ከሸሸና በሞተሩ መከተል ሲጀምር ፍጥነታቸውን ጨምረው ይሄዳሉ። ያው ትራፊክ ፖሊሱም አለቀቃቸውም እስከ መጨረሻው ይከታተላቸዋል። ተሽከርካሪውን ማንቀሳቀስ በማይቻልበት ሁኔታ ደግሞ መስኪናውን አቁመው መሮጥ ይጀምራሉ። ግጭት ስለተከሰተበት ተሽከርካሪ ወደ ግራ መስመር ገብቶ ግጭት ላይ ስላለ ወጥተው ይሮጣሉ። በዚህ ሰዓት ላይ ሞተሩንም ማሽከርከር ስለማይችል በሩጫም ጭምር ተሯሩጦ ነው እነዚህ ግለሰቦችን በቁጥጥር ስር ለማዋል ጥረት ያደረገው ማለት ነው። ስለዚህ አንደኛው የሆነ ሰው ቤት ይገባል፣ ሌላኛው ደግሞ የሆነ ምግብ ቤት ውስጥ ይገባል። እንግዲህ አንድ ሰው ሁለት ሰውን ለመያዝ በጣም ነው የሚያስቸግረው። ህብረተሰቡ ባይተባበር ኖሮ ከባድ ችግር ነበር የሚሆነው፣ ሁለቱንም መያዝ አይቻልም ነበር። ዞሮ ዞሮ ህብረተሰቡን ትብብር ጠይቆ ሁለቱንም ግለሰቦች በቁጥጥር ስር በማዋል ለቦሌ ክፍለ ከተማ ፖሊስ ያስረክባል ማለት ነው። ከዚህ ውጭ ግን ግለሰቦቹ የለበሱት ዩኒፎርም የፖሊስ ዩኒፎርም ነው ወይስ ተመሳስሎ የተሰራ ነው ወይስ በትክክል ሪል የሆነ የፖሊስ ዩኒፎርም ነው የሚለው ነገር ገና በምርመራ የሚረጋገጥ ነው የሚሆነው። ትክክለኛ የፖሊስ ልብስ ከሆነ ከየት መጡ፣ እንዴት ሊያገኙ ይችላሉ የሚለው ዘር ምርመራው ይቀጥላል ማለት ነው። ሌላው ጊዜ ቀጣይ በምርመራ ሂደት ፍጻሜውን ሲያገኝ ለህብረተሰቡ ግልጽ የምናደርግ ይሆናል። ማለት መልካም ኮማንደር። በቀጣይ መሰል የጸጥታ ተቋማትን ልብስ የሚመስል ወይ ደግሞ የጸጥታ ተቋማት አባላትን አልባሳት የሚመስል ልብስን የለበሱ ግለሰቦች መሰል እንቅስቃሴ ቢያደርጉ ህብረተሰቡ እንዴት ነው ራሱን መጠበቅ ያለበት? ሁለት አይነት ነገር ነው ያለው። አንዱ ትራፊክ ፖሊስም ወንጀል ፈጻሚዎችን እጅ ከፍንጅ የመያዝ ወንጀልን የመከላከል ኃላፊነት እንዳለው ህብረተሰቡ እንዲገነዘብ ያስፈልጋል። በተመሳሳይ በግልባጩ የወንጀል መከላከል አባሎችም ትራፊክ ማስተናበርን ስራ የቁጥጥርን ስራ የመስራት ማንዴቱ እንዳላቸው ህብረተሰቡ እንዲገነዘብ እንፈልጋለን። አሁን አንድ ግንዛቤ የሰጠልን ይሄ ጉዳይ ይሄ ነው፣ አሁን የተሰጠነው ነገር ማለት ነው። ሁለተኛው ያልከው የህብረተሰቡ ተባባሪነት ቀላል ግምት የሚሰጥ ከዚሁ ባሻገር ግን አሁን ቅድም አንተ የገለጽከው ነገር የጸጥታ ሀይል ነው በሚል አንዳንድ ጊዜ ማረጋገጫን የማይጠይቁ ግለሰቦች አሉ። የጸጥታ ሀይል መሆኑ ፖሊስ መሆኑን በማረጋገጥ መታወቂያችንን መጠየቅ ይገባል፣ የህብረተሰቡ መብት ነው። ይሄ በነገራችን ላይ መታወቂያችን ላይ የሚላል ፖሊስ በስልጣን ስልጣን ተሰጥቶታል፣ መታወቂያውንም የማሳየት ግዴታ አለበት ነው የሚሆን። ስለዚህ ህብረተሰቡ ይሄን ተገንዝቦ የጸጥታ ኃይል መሆን አለመሆኑ ለማረጋገጥ መታወቂያ መጠየቅ ይኖርበታል። ከዚህ ባሻገር ግን አጠራጣሪ ነገር በሚያጋጥሙ ሰዓት ላይ ለጸጥታ አካላት የመረጃ ስልክ ቁጥሮችን በመያዝ ፖሊሶች መሆን አለመሆናቸውን በማረጋገጥ ራሱን ሊፈጸምበት ከሚችለው የወንጀል ድርጊት መከላከል አለበት። ለፖሊስም መረጃ በመስጠት ተባባሪነትን አጠናክሮ መቀጠል አለበት ማለት ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ በስልክ መስመራችን ገብተው ለሰጡ ማብራሪያ ከልብ እናመሰግናለን። እናመሰግናለሁ።